ግት እንደዚህ መሆኑ ምንድን ነው አላውቅም። ክብሩም ግን አንዳንድ ሀዘን እየቆየ ይበረታል። ታገሹ አለኝ። እሺ፣ ምን እስኪሆን የምንታገሰው ራሱን ይቆጣል። አላውቅም። እኔ ግን ይህ አብሮት ያለው ቅዱስ የሚባለው ምንም አልተመቸኝም። አልዋሽሽም፣ እኔም አላምነው። ግን አንዳንዴ በቀል እያስመሰለ የሚያወጣቸው ቃላቶች ጥያቄን ይጭሉብኛል። እንዴት ለምሳሌ ጠዋት አትቀስቅሰው ስለው ታዩ ቀሰቅሰዋለሁ መኖር የሚጀመረው ካለመኖር መኖር እንደሆነ ማወቅ አለበት አለ። ምን ማለት ነው አላውቅም። ምሩ ደግሞ ጠዋትም ሲቆጣው ነበረ። ምን እያለ ምን እየተባባሉ እንደነበር አላውቅም። ልክ እኔ ስመጣ ዝም አሉ፣ ግን ቅዱስ ተናዶ ነበር። ወይ ፈጣሪ ይህን ቅዱስ የተባለ ዱብዳ ከየት ነው ያመጡብን። ናሆሜ ሊያወሩ ፈልጎ የራሱን የባጤ ቆጡ ነው የሚቀባጥረው። ልክ ነሽ። አንቺ ስትጠይቂው በሳቅና ጨዋታ አዋስቶ ነው የሚመልስልሽ። አዎ፣ ወደ ሁላ ጎቅልሽ ነው። ዛሬ ከናሚ ጋ ሊወሩ ቤት ተቀጣጥረዋል። አረ በቃ እኔ እመጣለሁ። አይ ግን ቤቱን አትልቀቂ፣ ድንገት እንኳን ኪራይ ቢመጣ። አይ ምሩ፣ ኪራይ እኮ ለአዳር ብቻ ነው የሚመጣው። አይዞሽ፣ እሺ ሁሉም ያልፋል። አላውቅም ግን ያሁኑ ከበደኝ። አዎ፣ ደህና ሆነ ስንለው እንደዚህ መሆኑ ያስደነግጣል። ዙር አላውቅም ግን እንዴት ነው ፍቅራችሁ ማለቴ ሲያወራሽ አንድም ቀን የሚያስቀይመኝን ቃል ተናግሮኝ አያውቅም። እና ቆይ ምን ሆነ ነው የሚባለው አላውቅም ግን ሳስበው በራሱ ተስፋ የቆረጠ አይመስለኛል ለምን እንደዛ ያደርጋል? ምን አውቃለሁ በባዶ ወሬ ያዝኩሽ አይደለ እስቲ ምግብ ላምጣ እንብላ አይ እኔም ከአንቺ ጋር ሰውን ከተበላ ላይ ላምጣ እሺ

አንቺ በቃ ካልጋሹ እቃዎች የት እንዳሉ አታውቂም። እየሰደብከኝ እኮ ነው። ቆይ ግን ለምድን ነው ከእኔ ተቃራኒ ሆነ የሚያስደስትሽ? አላቅ ሳየ ታናድደኛለ። ያው ምናልባት የቆሰረቱ ነገር በቃ አንተ ሰ እሺ፣ በቃ አትናደች። ቆይ ለምደ ትፈታተነኝ ውስጥ እሺ የተሸፈነ ሕመም ስላለ አረ እሺ፣ የኔ ኤክስ ሬ አቤት፣ ይኸውልህ አይን አነባለሁ፣ የልብ አውቃለሁ የምትለው ጩቤ እኔ ሰኒ ጋ አይሰራም። ይሰራም እሺ። ቆይ አንቺ ግን ለምንድን ነው ሰውን ላለመቅረብ በቻልሽው አቅም ግንብ የምትገነቢው? ሰውን መቅረብ ትርፉ ሕመም ስለሆነ እንዴት የሰው ልጅ ሁለት እግር ያለው ተንቀሳቃሽ እባብ ስለሆነ። አትሾች ቃሉ የሚለው እንደ እባብ ብልህ ያስረዳሻል። ደግሞ ሳታወርዳት ናት በር ላይ አሁን ሄሎ ነርሽ፣ የእረፍት ጊዜ ይሻልቋል እና ጨምሪበታ። ሄለው ያለቃ ቡርጮ ማለት ያለቃ ቲዲ፣ አረ ተሽሎኛል፣ እመጣለሁ። ባይሻለኝም በኤልቸር መጣለሁ። ወይ ጉጆ፣ አረ ወይኔ ምንድን ነው የሚሻልሽ? ቆይ አሁን ምን ብለሽ እንደምታስተባበው ያሉኝ አለቃሽን አለቃ ቦርጆ እረሰኒ የወጣ ይጠብቃሉ። ለምን እንደምጠጣ እንኳን አልጠየቀችም። መቀሄር ብቻ ነበር ያስደሰታት። ላይ ግን ከቀን ወደ ቀን ለዚች ልጅ ያለኝ ፍቅር እየጨመረ ነው እ ኪራት ወጣም አልወጣም፣ ምንደው ምን ተገኘ? የምሬን ነው። እሺ በቃ ቻው። አረ ፒስ። እሺ ቻው ቻው። ሲራ ወደ ቅርብ እየተመለሰ ነው። አምላክ አመሰግን። በል እየተናወጠ ከመኖሪያ ዳንኮ ፈጣሪ አመሰግናለሁ። ሰላም ሰላም። ድና የተከበራችሁ የትረት ዩቲብ ቻናል ተከታታዮች እውነት ለመናገር እኔ ለማለት የፈለግኩት እንደዚህ ደስተኛ ሆነ፣ እና ተረጋግተ ቁርስ የምትሰራልኝ ፍርፍር ሸርዋም ቢያ አንቺ አንዴ ርሜን አንድ ቀን ቀልቤ ጠፍቶ ያልተፈረፈረ ፍርፍር ሰርቼብሽ በለሽ እድሜ ልክ ሸሙርት ጂ እሺ። አንዳንዴ ከትክክለኛ ነገር በላይ ስህተቶች በፍቅር ውስጥ አይረሴ ናቸው ትላለች ሰኒ። እሷ ሳታፈቅር ፍቅር ቴራፒስት ናት፣ እንዳልከው ነው። ቆይ ግን ይሄን ያህል እኔ በማደርግልሽ ነገር ደስተኛ ነበርሽ አይደለም? ለምታደርግልኝ አንተ ስላለህኝ እራሱ ምን ያክል ደስተኛ እንደሆንኩ እኮ ይህን ብታውቅ እንደዚህ ባልተናገርከኝ ነበር። እንዴ ፍቅር፣ እያኮረፍሽ ባልሆን፣ እባክህ እንደውም፣ እንደ ስራ ቢሆን ኖሮ ቅቤ ጠገብ አለንጋ ነበር የሚያስፈልግ፣ በዚህ ኑሮ ውድነት። ይኸውልሽ፣ አለንጋውን ሳይሆን እኔን ብታበይ ነው የሚሸልሽ። አታናደኛ። እኔ እኮ ኮስትና ልጅ በጣም ነው ደስ የሚል፣ ለዛ ነው። እና አንተን ደስ እንዲል እኔ ጨጓራዬ ማለቅ አለበት። ሄር ንጠቀማለን። እንዴት አደራችሁ? ምን ማለት ነው? መቼም እንደ ውሻ ጭራይን ጎርም ደረጃ ላይ አላለም። ቤቴ ነው ያደርኩት። ታዲያ እንዴት ገባ? በአጥር ዘለይ። አንተ እኮ አታደርገውም አይባልም። የሆነ ልጅ እድሜ ለእጄ ና እግሬ ደግሞ አልሰማችሁ። ምን ምኑን? እናቴን ከስራ ቦታዋ ላይ በውሸት እንዳትሰራ አድርጌ አፈናቀልኳት። በዛ የተነሳ ገቢ እንዳይኖራል